ሰላም ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደና ነኝ። ዛሬም በመሰረታዊ መሰረታዊ የሕግ የመረጃ ፕሮግራም መጥቻለሁ። በዛሬው ፕሮግራሚ ብዙ ጊዜ ስጠየቅ የነበረው ለአዲስ የቤት መኪና ኮድ ሁለት ለአዲስ የቤት መኪና ኮድ ሁለት ታርጋ ወይም መለያ ሰሌዳ ለማውጣት ምን ማሟላት አለብን የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህት እናጠይቃለን። እንግዲህ ብዙ ጊዜ ከምጠይቃቸው ጥያቄዎች ውስጥ ለቤት መኪና ታርጋ ለማውጣት ምን ምን ማሟላት አለብን የሚለውን ዛሬ በዝርዝር የምነግራችሁ ይሆናል ማለት ነው። አዲስ መኪና ገዝታችሁ የተሽከርካሪው ታርጋ ኮድ ሁለት ወይም የቤት እንዲሆን ከፈለጋችሁ ሰሌዳውን ለማውጣት ምን ምን ማሟላት አለባችሁ የሚለውን አሁን በዝርዝር የምነግራችሁ ይሆናል ማለት ነው። ቀጥታ ወደ መንገድ ትራንስፖርት ቢሮ ትራንስፖርት አገልግሎት በመሄድ የመጀመሪያው የአገልግሎት መጠየቂያ፣ አገልግሎቱን ፈልጋችሁ ስትሄዱ አገልግሎቱን የሚመለከት የሚሞላ ፎርም አለ። እሱን በስነስርዓት በምትጠየቁት መሰረት ፎርሙን ትሞላላችሁ ማለት ነው። በሁለተኛ ደረጃ የዲክላራሲዮን ሙሉ ሰነድ ታቀርባላችሁ። ሌላው ተሽከርካሪው ለጭነት አወሳሰን የነጠላ ክብደት መመዘን የሚገባው ከሆነ የተመዘነበትን ማረጋገጫ ሰነድ የሚዛን ወረቀት ማቅረብ መቻል አለባችሁ ማለት ነው። በአራተኛ ደረጃ ተላላፊ ሰሌዳ መውሰድ የተሽከርካሪውን በአካል ወደ ጽህፈት ቤቱ በማምጣት ለቴክኒክ ስፔሲፊኬሽን ምርመራ ማቅረብ ይኖርባችኋል። ተላላፊ ሰሌዳ ወይም ታርጋ ምንድን ነው? እንዴትስ ነው የሚሰጡ የሚለውን በቀጣይ በሌላ ፕሮግራም የሚሰራላችሁ ይሆናል ማለት ነው። ለማንኛውም ተላላፊ ሰሌዳ ማለት ቋሚ ሰሌዳ እስኪሰጥ ድረስ መኪናውን ከ ተገዛበት ቦታ እስከ ምርመራ ቦታ ለማድረስ የሚያገለግል የሰሌዳ አይነት ነው። እነኛን ሰሌዳ ስለጥፋችሁ የተላላፊ ሰሌዳ ስለጥፋችሁ ተሽከርካሪውን በአካል ወደ መንገድ ትራንስፖርት ጽህፈት ቤት በማምጣት ለቴክኒክ ስፔሲፊኬሽን ምርመራ ማቅረብ መቻል ይኖርባቸዋል ማለት ነው። ሌላው ለጽህፈት ቤቱ ተላላፊው ሰሌዳ ያንን የወሰዳችሁትን ተላላፊ ሰሌዳ ተመልሷላችሁ፣ በጽህፈት ቤቱ ባለሙያዎች የአዲስ የተሽከርካሪ የቴክኒክ ግት ምርመራ ማስደረግ ይኖርባቸዋል ማለት ነው። ሙሉ የመኪናውን ስፔሲፊኬሽን የቴክኒክ ምርመራ በባለሙያዎች መደረግ ይኖርበታል ማለት ነው። ከዛ በኋላ ሁለት ፐርሰንት የቴምብር የቴምብር ቀረጥ ክፍያ ይፈጸማል። ያንን ትፈጽማላችሁ ወይም ተከፍላላችሁ። ሌላኛው ለተሽከርካሪው የተገባ የሶስተኛ ወገን የመድን ዋስትና ሰነድ መቅረብ ይኖርበታል ማለት ነው። ያው ስለ ሶስተኛ ወገን የመድን ዋስትና ከዚህ በፊት ፕሮግራም ሰርቼላችኋለሁ እሱን መመልከት ይቻላል ማለት ነው። ስለዚህ ለተሽከርካሪው የተገባ የሶስተኛ ወገን የመድን ዋስትና ሰነድ ማቅረብ ይኖርባችኋል ማለት ነው። ታርጋ ለማውጣት ሌላኛው ለተሽከርካሪው ፍጥነት መገደቢያ መገጠሙን የሚያረጋግጥ ከፌዴራል ትራንስፖርት ሚኒስቴር መስሪያ ቤት የተጻፈ የማረጋገጫ ደብዳቤ ማቅረብ ይኖርባቸዋል ማለት ነው። ለተሽከርካሪ የፍጥነት መገደቢያ መገጠሙን የሚያረጋግጥ ደብዳቤ ከፌዴራል ትራንስፖርት ሚኒስቴር አያይዛችሁ ማቅረብ ይኖርባችኋል ማለት ነው። ሌላው ማሟላት ያለባችሁ ነገር የተሽከርካሪው ባለቤት ስድስት ወር ያልሞላው ሁለት ጉርድ ፎቶግራፍና ኢምፕ ማቅረብ ይኖርበታል ማለት ነው። ከዛ በኋላ የሚኖር የአገልግሎት ክፍያዎች አሉ። እነኚህ የአገልግሎት ክፍያዎች ዛሬ ነገ በጣም ስለሚለያይ ዋጋቸውን እንዲ ነው ማለት አይቻልም። ነገር ግን የሚኖሩትን የአገልግሎት ክፍያዎችን መፈጸም አለባችሁ ማለት ነው። አሁን የነገርኳችሁን እነኚህን መሰረታዊ ነገሮች ካሟላችሁ የተጠቀሱትን ሰነዶችና ክፍያዎች ሲያሟሉ ጽህፈት ቤቱ ሰሌዳ ቦሎና ሊብሬ ይሰጣል ማለት ነው። ስለዚህ ለኮድ ሁለት ታርጋ ለማውጣት ከፈለጋችሁ አሁን የነገርኳችሁ እነኚህን መስፈርቶች ማሟላት መቻል ይኖርባችኋል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይሄንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም ስለምንገናኝ መልካም ጊዜ፣ ቸር እንሰንብት።